ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ደግሞ በአንድ አዲስ ትምህርታዊ ቪዲዮ መጥቼላችኋለሁ። በዛሬ ክላሳችንን የምንመለከተው እንዴት አድርገን የራሳችንን መልቲፓድ ክሬት እንደምናደርግ ነው የማሳያችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮን ላይክሼር በማድረግ ጀምሩልኝ። ቀጥታ ወደዛ ገባለሁ የምናደርጋለን። በመጀመሪያ ደረጃ እዚህ ጋር ፈንክሽን የምትልበትን በተናለች እሷን አንዴ ፕረስ አድርገን እንጫናታለን። ከዛ እዚህ ጋር ሜንዋል ላይ 97 ነው ይሄ የኔ ኪቦርድ የለው መልቲፓድ ክሬት የሚል የለውም፣ እና ታቡን ዝቺ ጋ ነክታችሁ ወደ ሜንቱ ትወስዱትና ዝቺ ጋ መልቲፓድ ክሬተር ምትል አለች። በደንብ ለማስየት ሞክራለሁ። ዝቺ ጋ መልቲፓድ ክሬተር ምትላለች። እሷን አንዴ እነካታለን እና እዚሁ ላይ አሁን ያላችሁ መልቲፓድ ላይ እዛው ሪፕሌስ አድርጋችሁ ለመስራት ከሆነ እዚሁ መጠቀም ትችላላችሁ። ግን አዲስኛ ስለምፈልግ ዚች ጋር ኒው ባንክ የሚለውን እናካለን ማለት ነው። ኒው ባንክ ብሎ እናካለን። እንደምታዩት ባዶ ነው። እዚህ ጋም ጠቁሯል። እንደምታዩት የለውም። እንደዚህ በራ ነበር፣ አሁን ግን እንደዚህ ጠቁሯል። ምን እናደርጋለን? ቀስ አድርገን ትንሽ ማለት ነው እንትኑ እንቀንሳለን፣ ቴምፖ ማለት ነው። ብዙም እንትን እንዳይለን በቃ እንደዚህ አካባቢ እናደርጋለን። ዋና ከስታይሉ ጋር ብዙዎቻችሁ አብሮ የሚቀዳ ይመስላችኋል። የስታይሉም ድምፅ ቢገባ ኖማተ ማተር ምንም ችግር የለውም። ዋና እሱ ለብቻ ለይቶ መቅዳት የፈለጋችሁበትን ኪ ብቻ ሪከርድ ያደርግላችኋል እና የምናደረጋለን። ከዛ ድራም ኪት ላይ እንገባለን። እዚህ ሪል ድራም ላይ ታደርጉታላችሁ። አፐር ኦክታቡን ዜሮ ላይ ታደርጉታላችሁ ማለት ነው። ዜሮ ላይ ታደርጉትና እና እንደዚህ ከመጣላችሁ በኋላ እናረጋለን። ሪከርድ ለማድረግ እዚች ጋ ሪከርድ የምትለው ኦፕሽን አሁን በዚህ በኩል ማለት ነው፣ አንዴ ፕረስ ታደርጉታላችሁ። ከዛ እዚህ ጋር ታቸኋል እንዲመጣላችኋል። አሁን የቱን ኪ ነው አሁን አንድ ላይ ነው ሪከርድ የምናደረገው? ይው እንደምታዩት ብልጅ ድርግም እያለ ነው። ስለዚህ አሁን እኔ ዝቺ ጋ ያለችው ድምፅ መቅዳት ፈለኩ፣ ሪከርድ ማድረግ ፈለግኩ። እና ከዛ የምናደረጋለን አንዴ አሁን እንደምታዩት ሪትሙን ድም ድም ቀስ የሚል ሪትም ገብቶበታል፣ ግን ሪትሙ አይቀደም። አሁን ለምሳሌ ያሳያችው እንዳያችሁት የዚች የሀይሀቷ ድምፅ ብቻ ነው የገባችሁ። ስለዚህ እዚህ ላይ ሪከርድ አረገን፣ ከዛ ሁለተኛው ላይ እንመጣለን በዚህ ማለት ነው። ሁለተኛው ላይ ስንመጣ አሁን እዚህ ጋር ምንም አላሳየንም። ምን እናደረጋለን? ሪከርድ የምትለዋን ኦፕሽን አንዴ ክሊክ እናደርጋታለን። ክሊክ ስታደረገው እንደምታየው እዚች ጋ ሁለት ላይ እያለን ነው፣ ሁለት ላይ ነው ሪከርድ የምታደረገው እያለን ነው። አሁን ደግሞ ለእናት ለማሳየት ለማስተማር ያክል ነው እና እዚች ጋ ያለችውን ሪከርድ ማድረግ ፈለጉ እዚች ጋ ያለችውን ድምፅ ማለት ነው። እንዳያችሁት ሪትሙ ይገባል፣ ግን ሪትሙ ሪከርድ አይደረግም። ስለዚህ ይሄን የፈለግኩት ስሙ ስለዚህ፣ አንድ ላይ ስትጫወት እሱን የፈለግኩት አንድ ላይ ስትጫን ያለውን ፓርት ነው እየፈለግኩት፣ እና ይሄን ሁለት ላይ ሪከርድ አድረጉ እና ሶስት ላይ ደግሞ ትመጡና ፕረስ ታደርጋላችሁ። ከዛ በኋላ እንደተለመደው ሪከርድ የሚለውን ኦፕሽን እነካለን ማለት ነው። እዚህ ጋር ሪከርድ የሚለውን ኦፕሽን እነካለን። እዚህ ላይ ደግሞ ሪከርድ ማድረግ የፈለግኩት ቺን ነው ብዙ ጊዜ ፒያኖ ስንጠቀም ቆንጆ ናት እቺ ፒያኖ፣ ስንጫወትም እንጠቀማታልና ና እቺን ብቻ ነው ሪከርድ ማድረግ የፈለግኩት እዛ ተመልሼ አጠፋዋለሁ። እስቲ እንስማ። እቺን የፈለግኳት ማለት ነው፣ ያው ዋናው ፖርሽኑ እናንተን ለማሳየት ስለሆነ ነው። ከዛ አራት ላይም እንደዚህ ፕረስ ታደርጋላችሁ። ከዛ አልበራም። ሪከርድ የሚለውን ስትነቁ ነው የሚበራው ማለት ነው። ስለዚህ አራት ላይ ደግሜችን እራሷን ሪከርድ አረጋታለሁ ቺን ማለት ነው። የመጨረሻ ወኪ ያለች ሆን አንዴ እሷን እንትን አረኳት፣ ፕሬስ አረኳት፣ ሪከርድ ተደረገው እንደሚትት ሚትት በቀላሉ የራሳችሁን ክሬት አደረጋችሁ እና አልጨረሳችሁም። እዚህ ጋር ምንትላላችሁ መታችሁ። እኔ መስጠት ከፈለጋችሁ ፕሬስ ታረቁታላችሁ ለእያንዳንዱ መስጠት ከፈለጋችሁ ነው። ወር እሱ አንፈልገውም። ስለዚህ የምናደርጋለን እዚህ ጋር ሴፍ የሚለውን ኦፕሽን አለች። እሷን ተነካታላችሁ። ከዛ የፈለጋችሁበት ዩስሲቢ ላይም ወስዳችሁ ከዛ አሁን ሴቭ የምትለውን ይችን ማለት ነው ኦፕሽን በስች ስትሬት በሷ የታችኛውን አንድ ጊዜ ፕረስ ታደርጉታላችሁ። ከዛ እዚህ ጋር የራሳችሁን ኔም መጻፍ ትችላላችሁ ማለት ነው። ለምሳሌ አሁን ቢኪ ልበል ቢኪ ፓድ ልበለው። ስለዚህ በቀላሉ ይኸው። ከዛ ኦኬ የሚለውን ፕረስ ታደርጋላችሁ። ከጨረሳችሁ ትወጣላችሁ ማለት ነው። በቀላሉ ይኸው ቢኪ ፓድ ላይ የሚለው ሰሌክት ታድርጊያለሁ። ይኸው በቀላሉ በቃ በዚህ መልኩ ሪከርድ ማድረግ ትችላላችሁ። የዛሬ ክላሳችን ይሄን ይመስላል። በቀጣይ ደግሞ በሌላ አዲስ ትምህርታዊ ቪዲዮ እንገናኛለን። የዚህ የራሱ የዚህ የዋናው ቻናል ሳይሆን የዚህ የራሱ የተከፈተ ቴሌግራም ቻናል አለ ኬቤኪ ሚውዚክ ዋን ሰቨን የሚል አለ። እሱም ጆይን አርጉ ኦር ሊንኩን ዲስክሪፕሽን ላይ የማስቀመጥላችሁ ይሆናል። የተለያዩ ስታይሎችን አሪፍ አሪፍ ሬጅስትሬሽኖችን የመለቅበት ይሆናል እዛ ላይ እና ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።